ዘመኑ ግራ እየገባው ነው። በሰው አትሳቁ፣ በራሳችሁ ይደርሳል። ሁሉም ነገር ያን ዘመኑ ውዥምብር የባለፈው የዩ ጩፋ ጉዳይና የካውንስሉ ጉዳይ መነጋገሪያ ሆኖ የደረሰበት ሳይታወቅ ህዝብ አንገቱን ወደ ሌላ ቦታ እንዲያዞር ተደረገ። በዛሪ ፕሮግራማችን ሁለት ዋና ዋና ጉዳዮችን ይዘናል። ካውንስሉ የክራይስት አርሚን ፍቃድ ነጥቆ እንደነበር ይታወቃል። ነገር ግን የዩ ጩፋ ቸርች ከበፊቱም በላይ ሰው እየበዛበት ነው። ምስጥሩ ምንድን ነው? ሌላኛው ሪስ ጉዳያችን ደግሞ የፍኖተ ጽድቅ የቴሌቪዥን ፍቃድም ልክ እንደ ክራይስት አርሚ በጊዜያዊነት ታግዷል። ሁለቱንም ጉዳይ በዝርዝር እንመለከታለን። ውድ የጃሾ ቤተሰቦች ቪዲዮ ከመጀመራችን በፊት ቪዲዮን ላይ ከመማር እንዲሁም ለቤቷ አዲስ ሆናችሁ ሰብስክራይብ፣ በዚህ አይነት ትኩስ መረጃ እንድደርሳችሁ ደውል ምልክቷን አብሩ እያልኩኝ ቀጥታ ወደ ዝርዝር ጉዳይ ይገባለሁ። በባለፈው አርብ በዕለተ ስቅለት በፍኖተ ጽድቅ በኦርቶዶክስ ተዋሕዶ መንፈሳዊ ቲቪ ቻናል በአውደ ምሕረቱ ምዕመናን በሞላበት አንድ አብዛኛውን ሕዝብ ያስቆጣ ስብከት ስርጭት ተሰራጭቶ ነበር። በዚያ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የፍኖተ ጽድቅ የቴሌቪዥን ቻናል ፍቃድ እስክጣራ አግዷል። ፍቃዱ የታገደው በትላንትናው ዕለት በቀን 15 ስምንተኛው ወር 2017 ዓ.ም ነው። ሲኖዶሱ ባደረገው ስብሰባ ነው ውሳኔ የተተላለፈው ብዙ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽርቅ መንፈሳዊ ቴሌቪዥን ቻናል የሰበኩት ስብከት የሃይማኖትን መሰረት የጣሰ ነው በማለት ስብሰባ ያደረጉ ሲሆን የአባታችን ብፁዕ አቡነ ገብርኤል ስብከትም እመቤታችን ቅድስት ማርያም ቤዛነትን የሚነካ እመቤታችን ቤዛችን አይደለችም፣ ቤዛችን ልጇ መድኃኒታችን ኢየሱስ ክርስቶስ ብቻ ነው በማለቱ ነበር። እንደምታወቀው በኦርቶዶክስ ተዋሕዶ አስተምህሮት መሰረት ድንግል ማርያም እስከ ዛሬ በምንም በማንም በመምህርም ሆነ በጳጳስ ቤዛ አይደለችም አይቻለችም ተብሎ አይታወቅም ነበር። በዚህም መሠረት አባታችን ብፁዕ አቡነ ገብርኤል ከልክ ያለፈ ትችት እየደረሰባቸው ይገኛል። ሲኖዶስም ለመጨረሻ ውሳኔ ቀን 22 8ኛ ወር 2017 ቀጠሮ ተይዟል። እስኪ የስብከቱን የተቀነጫጨበውን ቪዲዮ አይተን እንመለስ። ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡር ፍጡርን ማዳን አይችልም አይችልም ታላቁ ኢሳያስ ምን ይላል? አኮ በመልአክ ዋኮ በተንባር አላ ለሊሁ ይመጽእ ወያድኅኖሙ እስመ ውእቱ ያፈቅሮሙ ወቤዞሙ ወአክበሮሙ በኩሉ መዋዕል ሆሙ ለዓለም። በመልአክ አይደለም በአማላጅ አይደለም እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል፣ ለዘላለም ይወዳቸዋል። ዋክበሮሙ ለዘላለም ያከብራቸዋል። ቤዛ ሆናቸው ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ሌላ ተላልፎ መሰጠት ማለት ነው። ይህ አባት ለዘመናት በቤተ ክርስቲያን ውስጥ ተብሎ የማይታወቅ ቃላት በመጠቀሙ እምነት የካደ ከሃይማኖት ውጭ የሆነ ድርግት ነው ያደረገው በማለት እየተተቸና ብዙዎቹ እየዛቱበት ትክክል ያለውንክ የማታቅ ሃይማኖቱ ያልገባክ ያሉት ነው። ነገር ግን ብፁዕ አቡነ ገብርኤል ጳጳስና የቤተ ክርስቲያኒቷንም ትምህርት የተከታተለ ተተማምኖበት ሹም የተሰጠ መሆኑ ይታወቃል። አቡነ ገብርኤል እንዳሉት ፍጡር ቤዛ አይሆንም። ቤዛ ማለት ራሱን ለሌላ አሳልፎ መስጠት ነው። ራሱን ለሌላ አሳልፎ መስጠት ማለት ደግሞ ራሱን በመስጠት በመስቀል ውሎ እያዳንን ቤዛ የሆንን አንድ ነው። እሱም ሰው ሆኖ ለኃጢአታችን ወደ ዓለም መጥቶ የሞተልን ክርስቶስ ነው ማለቱ ነው። ይህን ሁሉ ትችት ያቀረበበት ብዙ የተከሰሰ ነው። ቀጠሮም ተይዞበታል። ምን እንደሚደረግ የምታወቅ ቢሆንም በቅርቡ በብዛት እየተመለከተን ያለ ነው። ከኦርቶዶክስ ወደ ጴንጤ የሃይማኖቱ ዋናና የሃይማኖቱን ትምህርት ተከታተሉ የጨረሱ ሰዎች ቄስ መሪ ጌታ ሞሎክሲን የመሳሰሉት የሃይማኖቱ አንኳር ሰዎች ወደ ጴንጤ እየጎረፉ መሆናቸው ቤተ እምነቱን እያንገዳገደ ያለ ጉዳይ ይመስላል። ሲኖዶሱ ቢያዙት ቀጠሮ ሚያዝያ 22 2017 የሚተላለፈው ውሳኔ ብፁዕ አቡነ ገብርኤልን ይቅርታ ተብሎ ወደ ቤተክርስቲያን የሚመልስ ወይንስ ከነትዝተው ትዝተው ሳሙኤል ከነ በጋሻው ጋር የሚቀላቀል ይሁን? አባታችን የሚመጣባቸውን ችግርም ሆነ የሚተላለፍባቸውን ውሳኔ የሚቋቋሙበትን ጽናት በመንፈስ ቅዱስ የታገ ለገዘ ብርታት እንድትሰጠው በጸሎት እንድታግዙትና ሐሳብ አስተያየታችሁ እንዲሁ ምኞታችሁን በዚሁ ደግሞ በኮሜንት ሴክሽናችሁ እንድጽፉልን ጋብዤ ወደ ቀጣዩ ጉዳይ እንሄዳለን። ሁለተኛው ጉዳያችን የነቢዩ ጩፋና የክራይስት አርሚና የካውንስሉ የጸናው አቋም ነው። ቤተ ክርስቲያኒቱ አሁን ያለችበት ሁኔታ ከበፊቱ የባሰ ነው። ቻናሉ ከታገደ ቀናቶችን አስቆጥሯል። ነገር ግን መነጋገሪያ የነበሩ ጉዳዮች አሁን ላይ ዝም ተብሏል። በሚያስገርም ሁኔታ ግን ሰው በይጥፍ ጨምሮ መቀመጫ ቦታ ጠፍቶ በውጭ ሆኑ አምላካቸውን እያመለኩ ይገኛል። ህግና ፊደል የሰው ልጅ የሚመራበት መንገድና ስርዓትን ይፈጥራል። ሐዋርያው እንዳለው ማንም ያወቀ ብመስል እንዳላወቀ ይወቅ፣ ማንም የቆመ ቢመስለውም እንደ ወርቅ ይጠንቀቅ። እዩ እንደ ሰው የተሳሳተው ነገር ይኖራል። የተሳሳተው መንገድ ብኖልም ካውንስሉ ጠርቶት ማናገር የነበረበት ይመስለኛል። የብዙ ሺህ ህዝብ መመለኪያ ቦታ ብዙ ክፉ የሚመኙ ሰዎች ባሉበት በይፋዊ በሆነው መንገድ በዚህ ልክ መነጋገሪያ መሆኑና ገበና የሆነ ነገር አውጥቶ መንገድ ላይ መስጠቱ በብዙ ሰዎች እንድንተች አድርጎናል። በነገራችን ላይ የአንድ ሰሞን መነጋገሪያ የሆነው የዩ ጩፋ ጉዳይ ሁሉም ለዩ የተቆረቆረ ለህግ የተቆረቆረ ለሃይማኖቱ የተቆረቆረ በሚመስል መልኩ የሆነ ቢሆንም ክፍፍል እንዲፈጠር የተደረገ ሁኔታ እንደሆነ ከጊዜ በኋላ የታወቀ ነው እየዋለ ሲያድር ሁሉም ነገር የራሱ ቦታ ይዛል። ካውንስሉና እዩም ያለው ነገር አስተካክሎ መመናንንም ሳይከፋፈል በዚህ መንገድ ለዘመናት የተቀባና የተነሳ ነቢይ ተብሎ በብዙዎቹ እየተወደሰ የነበረው ነቢይ ሌላ መንገድ ሳይዝ ከእጃችን ሳይወጣ ዘመኑን ሳያገለግል በእኛ ምክንያት እንቅፋት ሆነንበት እንዳይቀር፣ የብዙዎች ድነት ምክንያት ሊሆን የሚችል ሰው በሰዎች ምክንያት እንዳይሰናክልብን ካውንስሉም ሰው ስለሆነ እዩ ጩፋም ከነቅባቱ ከነነቢነቱ ሰው ስለሆነ በመነጋገርና በህጋዊና በመንፈሳዊ በሆነ መንገድ ቢፈታ ባይነኝ። ወደ ዋናው ጉዳዩንም ወደ ቀድሞ ጉዳይ ስንመለከት አቡነ ብፁዕ አቡነ ገብርኤል ጉዳይ ልክ እንደነ በጋሻው እንደነ ተስተታው ሳሙኤል ብፁዕ አቡነ ገብርኤል ላይ ልተላለፈ የሚችለው ውሳኔና የእርሳቸው ደግሞ አቋም ምን እንደሆነ መመልከት እንችላለን። በቤተ እምነቱ እስከዛሬ ተብሎና ተሰብኮ በማይታወቅ መልኩ ቤዛችን መዳንታችን ኢየሱስ ክርስቶስ ብቻ እንጂ እናቱ ቅድስት ድንግል ማርያም ቤዛ ልትሆን አትችልም። የሰው ልጅ ቤዛ ሊሆን አይችልም። ፍጡር ለሰው ልጅ ቤዛ አይሆንም። መላእኮች ቤዛ አይሆንም። ገብርኤል ቤዛ አይደለም። ሚካኤል ቤዛ አይደለም። አርሴማ ቤዛ አይደለችም እያለ የእያንዳንዱን ሰማዕታትን ስም ጠርቶ የኢየሱስ ክርስቶስን ቤዛነትን ከፍ ስላደረገ ስሙ በዚህ ልክ እየተነሳ ይመጣል። ብዙዎቹ የተለያየ ነገር ይላሉ። ነገሩ ግን ከዛ ዘር ያለ ይሆናል። እሱ የተወደዳችሁ ውድ የጃሾ ቤተሰቦች፣ ቪዲዮ ከተመቻችሁ ላይክ፣ እንዲሁም ሀሳብ አሳይታችሁን በኮመንትና፣ ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ ማድረግ መግቢያ ላይ እንዳልኩት ደውል ምልክቷን አብርታችሁ እንደዚህ አይነት መረጃ እንድደርሳችሁ በትግስት ተጠብቁ እያልኩኝ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።